በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። መርሆሙ መአልተ በደመና ወኩሎ ሌሊተ በብርሃነ እሳት። ክቡር አባታችን መላከ ሰላም መምህር ተከስተ ደምሴ በሰሜን ሸዋ ሀገረ ስብከት የካይናት አስተዳደር መምሪያ ኃላፊ፣ ክቡራን ወንድሞቼና አባቶቼ መጋቤ ሐዲስ መምህር ቃላብ ይሽጥላ በጫጫ ክፍለከተማ ከተማ ቤተ ክህነት የስብከተ ወንጌል መምሪያ ኃላፊ፣ ክቡር ወንድማችን መምህር አማረ ማሞ የጫጫ ክፍለ ከተማ ቤተ ክህነት ዋና ጸሐፊ ክቡር አባታችን መላከ ኃይል እንዳሉጋሸ የደብሩ አስተዳዳሪ ልጄም ወንድሜም ዲያቆን ጣሰው በአንጎለላ እና ጠራ ወረዳ የሰንበት ትምህርት ቤት መምሪያ ኃላፊ ክቡራንና ክቡራት ሊቃውንተ ቤተክርስቲያን አባቶቼ በየማይረጋቸው ለተልእኮ ሚስትር የምትፋጠኑ ንጹሐን ዲያቆናት ከግብተ ቤተ ክርስቲያን ምእመናን ወምእመናት እንደምን ከረማችሁ? እንደምን ሰነበታችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የቅድስተ ቅዱሳን የድንግል ማርያም፣ የመላእክት አለቃ የቅዱስ ሚካኤል፣ የባለሟሎቹ ሁሉ ስም በሁላችን አንደበት የከበረ የተመሰገነ ይሁን እንግዲህ ትምህርቱን አባታችን በሚገባን እንደሚገባ አድርጎ አስተምረውናል። ከዚህ በኋላ ማስተማር ለመታዘዝ ነው እንጂ እንደ እናት የሰራችው ወጥ ላይ ልጅ ተነስታ ጨው እንደመጨመር እንዳይሆንብኝ ነው የምፈራው። ስለዚህ ለመታዘዝ ያህል ነው። ቀኑን በደመና ሌሊቱን ሁሉ በእሳት ብርሃን መራቸው ይላል መዝሙረኛው ዳዊት በመዝሙር ሰባ ሰባት ቁጥር ዐሥራ አራት ላይ ቅድም አባታችን ያስተማሩትን ታሪክ ሲገልጽ ነው። በዝማሬ ወደፊትም ወደ ዓለም ኃላፊያት መጻትም የሚገለጽለት ነቢየ እግዚአብሔር እግዚአብሔር እንደ ልቤ የሆነ የእሴይን ልጅ ዳዊትን አገኘሁት ብሎ የመሰከረለት የእግዚአብሔርን ልብ የሚያውቅ የእግዚአብሔርን ሐሳብ የሚረዳ እግዚአብሔር ስለ ልቡና ቅንነት የመሰከረለት ዳዊት ወደ ኋላ በአባቶቹ የደረሰውን መከራ እንዲሁም ደግሞ በአባቶቹ በደረሰው መከራ እግዚአብሔር ደርሶ መከራውን በደስታ እንዴት እንደገለወጠላቸው ሲናገር መርሆኑ መዓልተ በደመና ቀኑን በደመና ቅድም አባታችን እንደነገሩን ሰባት ደመና ጋርዶ እንቅፋት እንዳይመታቸው፣ እሾህ እንዳይወጋቸው፣ ጠላት እንዳይታገላቸው፣ አውሬ እንዳይተናኮላቸው፣ እንዳይጨልማቸው፣ ሀሩሩ ውርጩም እንዳይከብዳቸው እግዚአብሔር ደመና ጋርዶ። ቤት ለሌለው ቤት ይሆናል። እግዚአብሔር ልብስ ለሌለው ልብስ ይሆናል። እግዚአብሔር ተከላካይ ጠባቂ አጋዥ መከላከያ ሰራዊቱም ለሌለው ሀገር ቢሆን እግዚአብሔር ራሱ ይከላከላል። ስለዚህ እስራኤልን በብዙ አሕዛብ መካከል መራ። ግን አባታችን፣ ቅድም እንደነገሩን እስራኤልን ለመውራት የመላእክት አለቃ ቅዱስ ሚካኤልን የላከ እግዚአብሔር ለምንድን ነው ብንል ሰማይቱ ሰውየው ጮታቸውንም ሰማው። እንዲያውም ላድናቸው ወደድኩ ወረድኩ ነው የሚለው። ዘጸአት ላይ ብንመለከት ይሄንን አንዲት ሴት ጠቅሶ አለባታችን ራሄል የምትባል ምን እያደረገች ነበር? ልጆቿን እንዴት ነበር የወለደችው? ያሉን ጭቃ ላይ አደ ጭቃ ላይ ረግጣ ልጆቿን ወልዳ ረገጠቻቸው እናቶች ወዳጃችን ቤታችን እንደ እንደ ተመቸን እንደ ቻል ነው። ልጅ ጭቃ ላይ የምትወልድ እናት አለች? አይዋፍ እንኳ ጎጆ ይሰራሉ እንቁላል ለመጣል እንስሳትም ሳር ቦታ ይመርጣሉ። ጭቃ ላይ ልጅ የምትወልድ እናት አለች? ራሄል ግን ጭቃ ላይ ቆማ ነው የወለደችው። መቆም ብቻ አይደለም ጭቃ ላይ ነው የወደቁት መንታ ልጆቿ። መውደቅ ብቻ አይደለም ላጥባቸው እንኳን አላለችም። እርግጪ ነው የተባለችው። ያን ጊዜ ነው የራሄልን ባ ቅድመ እግዚአብሔር የደረሰ ወገኖቼ፣ ዛሬ ብዙ ራሄሎች ለኢትዮጵያና ና ለኢትዮጵያውያን ለኦርቶዶክስና ለኦርቶዶክሳውያን ያስፈልጋሉ። ዛሬ ብዙ ጨቅላ ሕፃናት አንገታቸው እየተቀላ ነው። ዛሬ ቤተ ክርስቲያን እየተቃጠለች ነው። ዛሬ ዛሬ አስክሬን በእሳት እየተቃጠለ ነው። ዛሬ ሰዎች እየታረዱ ነው። ሕፃናት ጨቅላ ሕፃናት እንደ በግ እየታረዱ ደማቸው እንደ ጎርፍ እየፈሰሰ ነው። ያ ራሔል የታለሽ? ለምን አታለቅሽም? እናቶች የተዳችሁ ምነው እንደ ራሔል ልንባት አፋታችሁ? እናንተ አንዲት እናት ከዚህ ሁሉ ከመላ ኢትዮጵያ ጠፋች እንደ ራሄል እንባ የህዝቡን እንባ ሁሉ ይዛ ቀጥ መንበረ ጸባዖት የምትደርስ ቅድመ ስላሴ የምትደርስ በራማ ያሉትን መላእክት ለምልጃ የምትቀሰቅስ ምና አንዲት እናት ጠፋች እናቶች አልቅሱ እንጂ አንዲት እናት በእውነት ብታለቅስ ስለሚታረዱት ህፃናት ስለሚታረዱ ክርስቲያን ቤተ ክርስቲያን ትቃጠል፣ ምንም አይደለም፣ እኛ ነን የምንሰራው። ካይሮ ምን አደረገ? ለምን ይታረዳል? ለምን ይቃጠላል? ለምን ይወገራል? ህፃናት ምን አጠፉ? ለምን አንገታቸው ይታረዳል? ወገኖቼ አልቅሱ፣ አልቅሱ። ምእመናን የራሄል ንባ ያስፈልጋል። ቅዱስ ሚካኤል እንዲመጣ በደመና ጋርዶ የሚጠብቅ ለምንድነው ስራ ያላቸው ብትሉ አንደኛ በነሱ ቅናት ወንድማቸውን ተመቀኝተው፣ ከዚያ በኋላ ደግሞ ግብፃውያን የተነሱባቸው እስራኤል በግብፅ ስለበዙ፣ በከተማችን እኛም ጠላት ቢነሳብን ተደርበው ይዋጉናል ብለው ነው። ከከተማቸው በቅኝ ግዛት የያዟቸው ያጠቋቸው። ወገኖቼ እስራኤል በስደት ከግብፅ ገባ። እግዚአብሔር በጠላቶቻቸው ሀገር አበዛቸው። ዛሬም ይኸው ነው የሚሆነው ታሪኩ። ጠላቶቻችን ይገሉናል፣ ጠላቶቻችን ያሳድዱናል፣ ጠላቶቻችን ያርዱናል፣ ጠላቶቻችን ከቤቶቻችን ያፈናቅሉናል፣ ጠላቶቻችን ቤተ ክርስቲያናችን ያቃጥላሉ፣ ጠላቶቻችን ቤታችንን ያፈርሳሉ። ግን እግዚአብሔር በጠላቶቻችን ከተማ ያበዛናል። እግዚአብሔር በጠላቶቻችን አደባባይ ይተክለናል። ምእመናን፣ የመላእክት አለቃ ቅዱስ ሚካኤል ዛሬም ስራ ይፈታ ነበልባላዊ ሰይፉን ይዞ ጠላቶቻችንን አንገታቸውን የሚቀላበት የሕፃናትን አንገት ለመሰየፍ የተዘረጉ እጆችን የሚቀነጥስበት ጊዜ ሩቅ አይሆንም ግን ለዛኛ ያልተመቸንም፣ እርስ በርሳችን እንበላላለን፣ እርስ በርሳችን እንጠላላለን። እንደ ያዕቆብ ልጆች ወንድሞቻችንን እንጠላለን፣ እንደ ያዕቆብ ልጆች ወንድሞቻችንን እንሸጣለን። ሙሴ አይመጣም እንዲህ ከሆነ፣ ሚካኤልም አይላክም እንደዚህ ከሆነ። እንደ እስራኤል አንድ ልባ ማፍሰስ ያስፈልጋል። ራሄል ታስፈልገናለች ዛሬ የምታለቅስ ስለ ሕፃናቱ የምታነባ፣ ስለ ካህናቱ የምታነባ፣ ስለ ታባታቱ ከዘመኖ ቅስፈት ከመከራ እግዚአብሔር ያድነን ዘንድ የመላእክት አለቃ ቅዱስ ሚካኤል ይላክልን ዘንድ መጀመሪያ ምቀኝነታችሁን ተዉ። ባሎች ከሚስቶቻችሁ ጋር ትስማሙ፣ ልጆች ለወላጆቻችሁ ታዘዙ፣ ጎረቤት ከጎረቤት ሰላም ፍጠሩ ሊና ጋር ሰላም ይኖራችሁ፣ ከእግዚአብሔርም ጋር ሰላም ይኖራችሁ። የአሰት ክርስትና የወደ ቤተክርስቲያን ነጭ ለብሶ መምጣት ብቻ ከተቃጣው መቅሰፍት አያለን። ወገኖቼ፣ የዛሬ ስንት ዓመት ነው ኮሮና መጣ ብለን ቤተክርስቲያን ራቆቷን ባዶዋን የቀረችበት ዘመን እናሳውሳለን። አይደለም ዛሬም ከከፋ መጥቷል። እግዚአብሔር ብዙ መቆንጠጫዎች አሉት። እግዚአብሔር ብዙ አርሶማዎች አሉት። ዛሬም እንዲሁ ተላላፊ በሽታ መጥቷል። ከዚህ ማን ያድነናል? ማን ነው የሚያድነን? ማን ነው የሚያድነን? እንዴት ስንሆን? እንዴት ስንሆን? እንደ ራእይል ስናነራ፣ እንደ እስራኤል ስንተባበር፣ ወደ እግዚአብሔር ስንማፀን፣ በደመና ይከልለናል። በክንፈ ረድኤቱ ይከልለናል በአክና በመላእክት ይጠብቀናል። እግዚአብሔር መልአኩ ልኮ ያድነናል። እግዚአብሔር ወዳጆችን ከእሳት ያወጣል እንደ ሰለስቱ ደቂቅ። እግዚአብሔር ወዳጆችን ከአናብስት አፍ ያድናል እንደ ዳንኤል። እግዚአብሔር ወዳጆችን ይመግባል። አንድ ነገር ብቻ ድንገራችሁ። እስራኤል ከግብፅ ባርነት ለመውጣት የተጓዙት ጉዞ መንገዱ የፈጀባቸው አርባ ዘመን ነው። አርባ ዘመን ሙሉ እስራኤል አላረሰም፣ አልቆፈረም፣ አልነገደም። ቢሮ የለውም ገብቶ አልሰራም። ሰው ደግሞ ካልሰራ ካልነገደ ካላረሰ መብላት ይችላል? ይችላል ወገኖቼ? ታዲያ አርባ ዘመን ሙሉ ምን በላ እስራኤል? ያ ሁሉ ነፍስ ምን በላ? እግዚአብሔር ይመግባል መናን ከሰማ ይመግባቸው። ጌታችን በወንጌሉ ነጽሩ አዕዋፈ ሰማይ፣ ስለምትበሉት፣ ስለምትለብሱት፣ ስለምትጠጡት አትጨነቁ። የሰማይ ወፎችን ተመልከቱ። ወፎቹ እርሻ የላቸውም ጎተራም የላቸውም። እነሱን የሚመግብ እግዚአብሔር እኛንም እንደሚመግበን ይልቁ ነው በሚስጥር ነግድ ሳይሰራ የመገበው እግዚአብሔር እስራኤል ዘነፍስ እኛን ክርስቲያኖችን ቅዱስ ሥጋውን ክብር ደሙን ይመግበናል። ታዲያ እግዚአብሔር ቤት ለሌለው ቤት፣ ሀብት ለሌለው ሀብት፣ ንብረት ለሌለው ንብረት፣ ወዳጅ ዘመድ ለሌለው ወዳጅ ዘመድ እናት አባት ነው። በመከራ የተዘጋውን ሕዝቤ እግዚአብሔር ያድናል። ስለዚህ ወገኖቼ በእግዚአብሔር ታመኑ። ሊቀ መላእክት ቅዱስ ሚካኤልን ለማንሰነት ንሳግሩ ከእግዚአብሔር ታረቁ። ጠላቶቻችን ምንኛም ብበዙ የቱንም ኃያላን ቢሆኑ ከእግዚአብሔር ክንድ የበረታ ክንድ የለም፣ ከእግዚአብሔር በላይ ኃያል የለም። እግዚአብሔር ፍጥል እንጂ ሲወጋ አይታይም። ካይኑን ያረደች እጅ፣ ሕፃኑን የወገት የቀነጠሰች እጅ፣ ቤተ ክርስቲያንን የለኮሱ እጆች በገሀነብ ብሳት ይቃጠላሉ። እግዚአብሔር በምረቱ እነሱንም ይብን ይጎብኝልን። እግዚአብሔር በጠላቶቻችን አደባባይ ይተክለናል፣ በጠላቶቻችን ከተማ ያመዛለን። እስራኤልን ከግብፅ ማርነት በሊቀ መልአኩ በቅዱስ ሚካኤል አማላጅነትና መሪነት የጠበቀ የተንከዘከበ ከነአንን ያወረሰ እግዚአብሔር ኛነም በበላይ ተለቃ በእናቱ በድንግል ማርያም አማላጅነት በቸርነቱ ጎብኝቶ ለርስተ መንግሥተ ሰማያት የበቃን ያድርገን። ይቆየን።